ሀሰተኛ ናት ያልንበት ምክንያት ክብርና ምስጋና ውዳሴና ዝማሬ የሚገባው የእግዚአብሔር ልጅ ኢየሱስ ክርስቶስ እያለ ምስጋና የሚሰጠው ለሌላ ነው። ስለዚህ ይሄ ለምን ሆነ በሚል መሰለኝ እንግዲህ እርሱ እዛ ላይ የተቀመጠው በዛ ዙሪያ ምን ትላለህ አንተ? እውነተኛ ናት ምትል ከሆነ እንግዲህ መልካም እ ቅድም ስታወሩ ነበረ እና ጳውሎስ የሰበካት ምናምን ብላችሁ ወደ ሌላ ነገር ከድንግል ማርያም ጋር እያይዛችሁ ስታወሩ ነበረ እና ያው ኢየሱስ ክርስቶስ የመሰረታት ቤተክርስቲያን ናት ብለን ነው የምናምነው። እኛ በራሳችን ከሐዋርያት ተቀባብላ የመጣች ናት ብለን ነው የምናምነው። በእርግጥ እናንተ በምታምኑት መልኩ ይሄ ስዕላትን ለስዕላት ትሰግዳላችሁ፣ ወይም ደግሞ ከቤተክርስቲያን ከመጽሐፍ ቅዱስ አስተምሮ ውጪ ነው ስራታችሁ ምናምን ላላችሁት ነገር አታውቋትም፣ ቤተክርስቲያን አታውቃትም። በጣም ተሳስታችኋል። ሳታውቁ ከሩቅ ሩቅ ሆናችሁ ነው እና እንትን የምትሉት የውሸት ክስ ነው እያቀረባችሁ ያላችሁት ማለት ነው። እኛ ከኢየሱስ ክርስቶስ ኦርቶዶክስ ወንድም እኮ ነው እ አደለን ማን ኤፍሬም ይባላል ፈልገውና ይገረጅ አይደለም። እናንተ የምትሉት ምንድን ነው? እናንተ የምትሉት አሁን ቤተክርስቲያን ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጪ ሌላ አምላክ አላት? ሌላ የምሰግድለት አካል አለ? የምታመልከው አካል አለ፣ ነው የምትሉት አይደል? የለም የለም። አስተምሯችሁ የለም። እኛ የለንም የለንም የምንመልከው አምላክ የለንም። ከኢየሱስ ክርስቶስ ውጪ ኢየሱስ ክርስቶስ አምላክ አልፋና የሚያማልዳችሁ የለም። የሚያማልዱንም አሉ። እስኪ መጽሐፍ ቅዱስ ላይ ከሌ ያማልዳል በሰማይ ቤት የሚል አንዲት ስጠኝ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ከሌ ያማልዳል ው ፊት እያማለደ ነው የሚል እግዚአብሔር የጻፈው ይሁን ጳውሎስ የጻፈው ይሁን ሐዋርያቶች። እንግዲህ ከሐዋርያት ከተመሰረታችሁና አንተ እንደምትለው ለእግዚአብሔር ብቻ የምትሰግዱ የመሰረታት እየሱስ ነው ካላችሁ በጣም እንስማማለን። ኮኛ ግን በማማለድ ዙሪያ ላይ ሄድና አንድ ከሌቁ ከሌና ማልዱራል የሚል አዲስ ኪዳል ላይ ናለኝ። አሁን ህግ ያንተ ስላልሆነ ህግ ላይ አንገባም። አዲስ ኪዳን ላይ ተባረ ተመስርቷል ስላልሴ አይ ችግር የለውም እናንተ አሁን ቅዱሳን አያማልዱ ነው የምትሉኝ ነው ጥያቄው የት ሁኖ ነው ነው ነው የሚያማልዱት እስኪ ንገረኝ አንተ አሁን ለምሳሌ ክርስቶስ ሰምራ የት ሁና ነው የምታማልድ ወይም ቅድስት አርሴማ የት ሁና ነው የምታማልድ ንገረኝ ኦኬ ሲጀመር ማማለድ የሚለው ትርጉም ነው ያልገባችሁ ነው ወይስ ምንም ማማለድ አልገባኝም አይደለም የት ሂደው ነው የሚያማልዱ ግድ የለ ማማለድ አማርኛ እኮ ነው የምናወራ የት ሂደው የት ሁነው ነው? ይህን መልስልኝ። አንተ መልካም እሺ። ይህንን ከመመለሴ በፊት አሁን ኢየሱስ ክርስቶስ አማላጅ ነው ነው የምትይኝ? አይ እሱን ተወው። አሁን የመሰረታት ብለህ ነው ቅዱሳናት ያሏችሁ እናንተ ስለሆናችሁ ያማልደው ከማለዱ ምቻከል ያማለደ የሚባል መጽሐፍ ቅዱስ ኢየሱስ አማላጅ ነው የምትይው ያልከው አዎ ነው የምንለው እኛ አማላጅ ነው እንለዋለን። አንተ ምን ነው ማስቀየሻ ነው? ስለ ኢየሱስ እንመጣለን። አሁን የመሰረታት አንተም በክርስቶስ ቤተ ክርስቲያኗ መሰረታት ካልክ በጣም እንስማማለን። ልክ ነው፣ መስራቷም ራሷም ክርስቶስ ነው። በምልጃ ውስጥ ግን የምንለያየው እና ርዕሱን የሚጠቅሰው እናንተ ቤተ ክርስቲያን ያማልዳሉ አልከን። አንዲት ጥቅስ ከሌ ከሌን አማልዷል ጳውሎስን፣ ወይ አንዳቸውን ጥራልኝ። ብቻ አዲስ ኪዳን እሱን እኮ እጠራልሻለሁ እናት። እኔም ልጠይቅ አንቺም ልመልሽ። ምን አይሰማም? ሌላው ምር ደስ ይለኛል። ይሰማል። አሁን ቀጥ መልካም እሺ፣ እኔ መጀመሪያ ከመመለሴ በፊት እናንተ የምጠይቃችሁ ጥያቄ ስላለኝ ነው። ኢየሱስ ክርስቶስ አማላጅ ነው ብላችሁ ነው? አይ ኖ ኖ እሱ ሌላ ርዕስ ነው። በክርስቶስ ምልጃ ውስጥ እንመጣለን አልኩ ያወራ ነው። አይማልዱም ልትሉ ነው ቅዱሳንን? አልከኝ አሁንን አለን እስኪ እንግዲህ ያማሉ እኮ አልክ። ከአንድ ጥቅስልኝ ብያለሁ። ኖ ኖ ኖ ኖ አት ወደዚያ ወደዚህ እያልክ ለማስቀየስ አትሞክር፣ ንገረኝ። የት ሆና ነው ክርስቶስ አምራ ወይም አቡነ ተክለ ሃይማኖት ወይም አንዳቸው የት ቦታ ሆኖ ነው የሚያማሉት? ንገረኝ። ለእኔ ይልስ ከአንድም ሶስት ጥቅስ ሰጥሻለሁ። እና ተረጋጊና ለእኔ መልስልኝ። ችግር የለውም አልመልስልህም። እኛን እኮ እየጠየቅ ነው ያለው። ገብተህ እኮ ነው እኔ የምጠይቃለሁ። ይህ ማለት ነው ልትጠይቅ። እውነት ነገር አታውራ። መጀመሪያ ቅዱሳን አያማልዱም ልትሉ ሁሉ ነው ወይ አልከኝ? አዎ አልኩ። ይሄን መልስልኝ እና የክርስቶስን አማላጅነት በደንብ በአብ ቀኝ የሚማልድባት በአንዲት በአንዲት ጥቅስ ብቻ እሱን ታውቀዋል። ችግር የለው እንነግርለን። ቀጥል። የአማላጆችን ንገረኝ ማን እንደሚያማልድ፣ የት ሁነው እንደሚያማሉ፣ የሚሰማቸውስ ማን ነው? አንተስ እንዴት አወቅ? ተባረክ። ጠብቃለሁ መልስ ከመመለሴ በፊት እናንተ ምን መልሱልኝ። ነው እኮ መልስ እንደነግባባት አንተ ጠያቂ እኮ በጠየቀው አሁን ባልሽው ስለመለስኩ ጭራሽ ሌላ ወሬ ታወራለህ። በኢየሱስ በኢየሱስ፣ በጣም ነው የምታሳዝኑት፣ ግን በነብሳችሁ ላይ የምትቀልዱ ሰዎች ናቸው። እጃችሁ ላይ መጽሐፍ ክርስቶስ ያማልዳል ብሎ አሁን ሙልቶ ይናገራል ክርስቶስ ያማልዳል የሚለውን ቦታ እኔ ስምንት ቦታ አሳያለሁ አንተ አንድ ቦታ አሳየን እኔ ስምንት ቦታ አሁን እስክሪፕቱ ያዝ መልካም እሺ አንዴ አንድ ቦታ ብቻ አሳየን ችግር የለም ኢየሱስ ክርስቶስ አማላጅ ነው የሚለውን ቦታ ዘጎራ ይሰማል። ወንድማለም ችግር የለውም። እኔ እሰማችኋለሁ። አንዴ ኦፍ አድርጌ ማይኪን ኦፍ አድርጌ ሚዩት አድርጌ እንትን እንላቸዋለን። እሰማችኋለሁ ግን ሚዩቱ አታደርገው ችግር የለውም። አሁን ዝም ብላ ታውራና አንዴ አድመጥ፣ ለማድመጥ ሞከር። ሳታደምጥ ለማውራት በጣም ቸኩላል። እሺ አሁን የጠይቆች ጥያቄ ያጣል። በቃ አንድ ጊዜ ኢትዮጵያ አንዴ ሚዩት አድርገን እሺ አሁን የጠየቀችው ጥያቄ አለ። በጣም በአጭሩ ቅዱሳን ያማልዳሉ ብላል እንደሚያማልዱ መጽሐፍ ቅዱሳ የሆነው ማስረጃ ስጣት ኢየሱስ እንደሚያማልድ እኔ በአፍንጫ እስከሚያስነጥስ ድረስ አሳያሉ። በደንብ እየገለጥኩ መጽሐፍ ቅዱስ ችግር የለውም። መጀመሪያ ግን የተጠየቀውን እኔ ጥያቄ አለኝ ብለ ስለ ኢየሱስ እኛ ስለ ኢየሱስ ጥያቄ አልጠየቅነ የጠየቅነ ስለ እናንተ ቅዱሳን ነው። ስለዚህ ቅዱሳን ስላልካቸው ነጣጡስ በላው። አቡዬ በል። ከፈለክ ከፈለክ ዘረ አብሩክ በል ከፈለክ አርሴማ በል። ማናቸው እናንተ የምታመልኳቸው ሁሉ፣ እነሱን ሁሉ ያማልዳሉ ብለህ ከመጽሐፍ ቅዱስ እንደሚያማልዱ ገልጣ አሳየንና፣ ወደሚቀጥለው ስለ ኢየሱስ ስናወራ ደግሞ የኢየሱስን ምልጃ አሳያለሁ። አሁን ቅዱሳኑን ምልጃቸውን አሳየን ባጭሩ። ቀጥል። ሌላ ወሬ ከሆነ እኔን እያስገባው መልሽ። ኢየሱስ ክርስቶስ ያማልላል ነው። አሁን ጥያቄ ከኔ እሱን የኔን ጥያቄ መልሱልኝ። ያንን ደግሞ ሰመልስለት አይዋለ እሱ መልስልኝ እዚሁ ማለት ነው። ሌላ ጥያቄ መጠይቅ ስለፈለኩኝ እኮ እንደነ ማማራ አይደለ ያስገባችሁኝ ስለዚህ አዝጋት። ስለዚህ መጽሐፍ ቅዱስ ላይ ያማልዱኛል የምትላቸው መጽሐፍ ቅዱስ ላይ የሉም አይደል? በሱ ከተማመንን ኢየሱስ ጋር ሄድልሃለሁ፣ ችግር የለውም። ለመጽሐፍ ቅዱስ ላይ ያሉ ያ ማልዳሉ የሚለውም ማለት ነው። ቅዱሳን እንደሚያማልዱ በቃ ጥቅስ ስጠኝና ያማልዳሉ። ይኸው ከዚህ ጥቅስ መሰረት ያማልዱልኝ፣ ያማልዱኛል በለኛ። ታዲያ ምን ወሬ ታበዛለው? እንድማለም ሌላ ነገር አታውራ። ለመጀመሪያ ስትፈልግ ከገስት ልታወራ ትችላለህ፣ ግን ይህን መልስ። ውጣ ውጣ ውጣ ውጣ። ለቅሶ ነው የሰለቸን። አንድ ጥቅስ አታቁ፣ መጽሐፍ አታነቡ። ተራ በተራ ነው የሚመጡ፣ በቃ ለማድከም ሰውን እንጂ እራሱ እኮ ነው ደግሞ የጀመረው። ደህና እያወራን በመሀል ገብቶ ቅዱሳን አታማልዱ ልትሉ ነው ወይ አለኝ። አዎ ያማልዳሉ። የት ቦታው ነው እስኪ ንገረኝ? እነማን ናቸው? የለውም፣ ስለሌለው ነው። መጀመሪያ ኢየሱስ ያማልዳል የሚለውን አሳየኝ፣ ሂድ። ሮሜ 8:34 በቂ ነው፣ በቃ ስለምልጃው በትልቁ የተጻፈ እናንተ አንዴ ይፈርዳል አንዴ ምን ይላል እያላችሁ አዙሩት። አቅን እግዚአብሔርን ቃል እንወስደዋለን። ዳግዬ ሮሜ 8:34ን ስታነሺ አንድ ነገር ትዝ አለኝ። ምንድነው፣ አንድ አንድ ሐሰተኛ አስተማሪ የምንለው ስንት ሐሰት ትምህርት ሲያስተምር ነው? እስኪ ንገረኛ እንጂ ወይ ቢኒ ንገሩኝ። አንዳችሁ ስንት ስተት ትምህርት ያስተማረ? አንዲት በቂ ናቸው እኮ ሐሰተኛ ያስብለዋል። በአንድ ትምህርት ብቻ በአንድ ትምህርት ብቻ ሐሰተኛ ያስብለዋል አይደል? ሐሰት ከሆነ ሐሰት ነው። ኦፍኮርስ፣ መሳሳት ሌላ ነገር ነው። ወይም ልሳሳት፣ ማንም ሊሳሳት ይችላል። ሐሰትን እየተናገረ ግን ስንት ሊትር ዘይት ሲሸጡ ነው? ዘይት መሸጥ ሮንግ የሆነ እስከ ስንት ሊትር? አንዲትም ትንሽ ብልቃጥን ብትሆን ሽያጭ፣ ሽያጭ ነው። በቃ ኦኬ። ስለዚህ አንዲት ስህተት አንድን አስተማሪ ስህተተኛ ካስተባሩ ወይም አንድ ልምምድ፣ አንዲት ጠብታም ዘይት መሸጥ ሐሰተኛ ድርጊት ከሆነ ስለዚህ አንዲት ነቁጣ ነገር ቤተክርስቲያኗ ውስጥ ካለ ሀሰተኛ ያስ ብላ ታረ። እሱን ተመልከች እንግዲህ፣ መዓት አሁን እነሱ ከአስር በላይ እስክናገኝ ነው ስለሚጠብቁ፣ ወይ ቁጥሩን ይንገሩንና ሲሞላልን ገብተን እናወያያቸው። ስንት የመጽሐፍ ቅዱስ ቃል ሲቀይሩ ነው ቤተክርስቲያኒቷ ሀሰተኛ ደፋር የምትባለው? ለምሳሌ ከመቶ ዓመት በላይ ከ1887 ዓ ም ጀምሮ የነበረው መጽሐፍ ቅዱስ እስከ 2 ሺው ድረስ ኦርቶዶክስ እስክትቀይረው ድረስ ሮሜ 834 ላይ ኢየሱስ እንደሚማልድ ይናገራል። ወንጌላዊ አማኞች እናንተ ትናንት የመጣችሁ ናችሁ፣ 50 ዓመት 60 ዓመት አልሞላችሁም የሚባሉት ወንጌላዊ አማኞች መቶ ምናምን ዓመት የሞላውን ይህንን መጽሐፍ ቅዱስ ይቀበላሉ። የኦርቶዶክስ ሃይማኖት ግን ይህንን ያማልዳል የሚለውን ቃል በይፈርዳል ቀየረችው። ስንት ቃል በድፍረት ስትቀይር ነው ስህተተኛ የምትባለው? ነው ቃልን መቀየር መጽሐፍ ቅዱስን ቃል መቀየር አንድን ቤተክርስቲያን ስህተተኛ ሚዩት ያላረገ ሰው አለ ኢትዮጵያ፣ ያንተ ነው መሰለኝ እንትን እያደረገብኝ ነው። ተባረክ ወዳጅ። ስንት ስህተት ስታገኙ ነው ነው መቀየሯ ትክክል ነው እያላችሁ መቀየሯ ትክክል ከሆነ ማንም እየተነሳ እንደ ወዳሻው ይቀይራል ማለት። መጀመሪያ ከቃላት ሁሉ ፈልጋችሁ፣ ከጥቅስ ሁሉ ፈልጋችሁ መማለድ የምትለውን ቃል ሌላ ብዙ ነገር ለምን አልቀየራችሁ? ጳውሎስ የሚለውን በጴጥሮስ፣ ዮሐንስ የሚለውን በምናምን የሆነ ዳዊት የሚለውን በከሌ ለምን አትቀይሩትም ነበረ? ሮጣችሁ መጣችሁ 834ን ለምን መቀየር ፈልጋችሁ? ያመማችሁ ፓርት፣ የተዋረዳችሁበት ፓርት፣ መረጃ ለማርያም ሲሆን ያጣችሁበት ለኢየሱስ ግን የተገኘበት ፓርት ስለሆነች ስላመማቸው፣ አንደኛ ድፍረት ነው ቃሉን መቀየር። ከስር እኮ ከላይ ይማልዳል የሚለው እንዲህ ለማለፍ ፈልጎ ነው ብለ መልከታችሁን ብትጽፉ ችግር የለውም። ላይክ ህዳግ ላይ ምናምን ማስቀመጥ ትችላላችሁ። ትርጓሜው ብላችሁ ቃሉን ቀጥታ መቀየር ለምን አስፈልግ? ቆይ ስንት ጥቅስ ስቀይሩን? እናንተ ግን ስህተተኛ የምትባሉት ገድላት ስህተት ሊገኝባቸው ይችላል አላችሁ እኮ። ስንት ስህተት ሲገኝበት ነው ገድሉን አውጥታችሁ የምትወረውሩት ወይም ደግሞ የምትቀይሩት ወይም ደግሞ ያኮ ገድል እኮ ተስተካከለ የምትሉ ተአምረ ማርያም ላይ ስንት ስህተት ተገኝ? ና፣ እስኪ ግባ፣ ና ጠይቀኝ፣ ና ላሳየነ ስህተት አይደለም በለኝ። ቤተ ክርስቲያን ስህተት ሊገኝበት ይችላል ብላለች። ኦኬ፣ ምን አደረግሽው? ስህተት ሊገኝበት ይችላል ያልሽውን መጽሐፍ መርምረሽ አገኝሽበት? ካገኘሽበት በኋላስ እንደ ቤተ ክርስቲያን ይሄ መጽሐፍ እስኪታረም ድረስ አትጠቀሙበታልሽ ወይስ ደግሞ ይሄ ፓርት ስህተቱ ተቀይሯል፣ ተስተካክሏል አልሽ። በኦርቶዶክስ ንገሪን እስኪ። እስክታስተካኪ ታዲያ ሀሰተኛ አይደለሽ እንዴ! እንዴ አንድ ሰው እኮ የወሰደውን ገንዘብ እስኪመልስ ድረስ እኮ ሌባ ነው፣ ወንጀለኛ ነው። ከመለሰ በኋላ ሌባ ብንል ኦርቶዶክሶች አተፋቱንም እንዴ በሉን። እንዴ ምንድን ነው የምትሉት? አምረ ማርያም ላይ ያለው ጉዳይ እኮ ተስተካከለ። ዛሬ ምኛ ላይ ናችሁ እንዴ በሉን። ካልተስተካከለ ግን እስክታስተካክለው ድረስ ሐሰተኛ የሚለው ስም ቤተክርስቲያኒቷን ይመጥናታል ማለት ነው። እናንተ ጋር ሐሰት ያስተማሩ ሰዎችን ምን አደረጋችኋቸው እስኪ ንገሩን። እኛ ጋር እናና ገባና ጠይቀኝ ሐሰት ያስተማረ ዘይት የሸጠ ምን እንደተባለ እነግርሃለሁኝ። እስኪ አንተ እና ንገረኝ እስቲ አሳይ። ቪዲዮ ከፍትና ተሰማለሁ፣ አንተም ታሰማኛል። ምን አረጋችሁት ይህን ሰውዬ በለኝ። ገድል ይሄን ገድል ምን አደረጋችሁት ብዬ ነው እጠይቅሃለሁ። አንተ ደግሞ እኛ ለፓስተር ከሌ ጻፍነው ገድል ካለ ታወጣውና ይሄን ብለህ ጠይቀኝ። ለፓስተር ከሌ ያወጥ ምን አወጣው? ታቦት ካለ ትጠይቀኛለህ፣ ችግር እኮ የለው። ለፓስተር ከሌ የምንዘክረው ዝክር ካለ ይሄን ዝክር እንዴት ነው ምን አሰባችሁ በለኝ። አሁን እኮ ማነው የቤት ስራ የበዛበት? ትምክተኛዋ ቤተ ክርስቲያን እድሜ ያስቆጠር ያለው የምትለዋ ቤተ ክርስቲያን ልክ ሂንዱይዝም ሲመጣ ግን መደበቂያ የምታጣው ቤተክርስቲያን፣ ክርስቲያን ለረጅም ዘመናት ያስቆጠር ምናምን በሺህ እናም በምናምን እንትልና ሂንዱይዝም ተከታይ ከች ሲል ድራሿ ይጠፋል። ሂንዱይዝም ፊት መቆም የማይችል ታሪክ ይዛችሁ ከሆኖ የምትተብቱት አረ እንዴ! እንዴ ለሃይማኖት ርዝማኔ ከሆነ ሂንዱይዝምን ይበልጣል እንዴ። በቆየ ልክ ከሆነ ሰይጣን ልክ ነው እያላችሁን ነው። በድሜ ነው እንዴ በቆየ ነው ምን እያላችሁን ነው? ቆይ ንገሩኝ። በቆየ እኮ ከሆነ ሁሌም እንደምናገረው መሬት መሬት ጠፍጣፋ ናት። በቀደመ ከሆነ እናንተ ትላንት መታችሁ መሬትን ክብ ናት የምትሉ መናፍቆች ትለኛለህ። መቼ መጣው እኮ አይደለም ይዤ የመጣውት እውነት ነው ወይ ነው አንተ። ውሸት ሲደጋገም እውነት ነው ትላለህ። መሬት ጠፍጣፋ ናት ትላለህ። ትላንት የመጣው ሰውዬ ደግሞ መጣና ክብ ነው አለ። አንተ ከእድሜውና ከመጣበት ዘመን ነው እንጂ የምትቆጥረው ከያዘው እውነት አይደለም። በቆየ ከሆነ መሬት ጠፍጣፋ ናት። ዛሬም ቢሆን ምን ይደረግ እንግዲህ ምን ይደረግ ስህተት የለባትን ቤተ ክርስቲያን የምትሉ ግቡና ደጋረገች እንኳን የቀየረች በሉን። ምን ባይደው የእኛ ቀኖና ማዘጋጀት አቅቶን ይመስላችኋል። ለፓስተር ከሌ ለቢሾፕ ከሌ የሆነ ቀኖና ማዘጋጀት አቅቶን ይመስሏችኋል። የእሱ ዝክር የእሱ ቀን የሚወጣው በእንትን ነው፣ በአስራ አምስት ነው፣ በአስራ ስድስት ነው ማለት ከብዶን መስሏችሁ ነው። መጀመሪያ እናንተ ቤት ያሉት ቅዱሳን እኮ ሰላሳ ምናምን ናቸው። በቃ በቃ ሰላሳ ምናምን ብቻ ቅዱስ ይዛችሁን እንዲህ የምትፎክሩት ያው። በዓላቶቻችሁን ቁጠረው ቁጠራቸው፣ በዓላቶቻችን ላይ ሞላም ይችላል ሰላሳ ምን። እንዲያውም መረቅ አርጌላችሁ ነው ትንሽ የተረሳ ካለ ብ እረ እኛ ጋ ያለው ሰላሳ ምናምን አይደለም። ይሄ ምን አይነት ሰው ነው? አንድ ሚሊዮንም ሊሆኑ ይችላሉ ካልክ ታዲያ አንድ ሚሊዮኑንም በዓል አክብራ ምን ነው ምርጠ ሰላሳውን ብቻ ምነው ለአንድ ሚሊዮኑም ታቦት አውጣ ለአንድ ሚሊዮኑም የክብር ስገዳ የጠፉ ሌሎች አይቆጠርም የእነሱ ቅድስና የእነሱ መስዋዕትነት የእነሱ ሰማዕትነት አይቆጠርም አይደለም በእነዚህ ሰላሳ ቀን ውስጥ ሰውን አበሻን ትውልድ በተለይ ኢትዮጵያን ኤርትራዎችን ሽባ ማድረጊያ ቴክኒክ ከግብፅ የተሰጠ የተሰጣ ያለቀን ሰላሳ መሆኑ ተጠንቶ ነው አብቃቅተህ ደግሞ እንዳይመቻችህ ደግሞ አንዳንድ ቦታ ላይ ሁለት ሁለት ድራቢ ጨምረውልሃል እንጂ እውነት ያለ ሰማዕታት ቁጥር ሰላሳ ምናም ብቻ ነው እንዴ ብዙ ከሆኑ ለእነሱስ ምን ነው ለምን አሰግድም አይ ቤተ ክርስቲያንህ ስህተትን ኦፊሻሊ ነው ያስቀጠለችው ይናገራል እኮ ልጆቿ መጥተው አዎ ምንድን ነው ስህተት ሊገኝባቸው ይችላል አሉ ገድላትና ድርሳናት መከራከሪያ አይሆኑም አይሆኑም። ኦኬ ስልገኝባቸው ይችላል። ኦኬ ጥሩ። የትኛው ውስጥ ገድል ነው የተገኘበት ስህተት? ስሙን ጥራው እስኪ። ከዛ ከጠራሁ በኋላ ደግሞ ምን ተደረገ? ስህተቱ ታረመ ተስተካከለ። እንዲህ አንተ ምን አገባም። አንተ ጴንጤ አይደለህ እንዴ? ቤተሰቦቼስ? እንዴ ኦርቶዶክስ ቤተሰብ እኮ አለኝ እኔ። ወንጌሌ ለኦርቶዶክስ አይሆንም፣ እን አይሰራም ለሙስሊም አይሰራ ምን? አንተ ሲሆን ለኔ ለኔ ይሰራል፣ ለሙስሊም ይሰራል። የኔ መናገር መብት ለጴንጤ ብቻ ነው እንዴ? መንግስትም የሰጠኝ ይበለው፣ እግዚአብሔር የሰጠኝ የመናገር መብት በፈሰሰው ደምሽ ስርየት አግኝተናል ሲል መጽሐፍህ፣ ምን አስበሃል? ቆይ በክርስቶስ ደም ነው። አንዴ ላሳያችሁ ይህን መረጃ፣ ወይስ የሚገባና የሚሞግታል ያነጻኝ የማርያም ደም ነው የሚል፣ እስኪ ግባ። አይ፣ እንደዚህ የሚል የለም የምትል ከሆነ ከመጽሐፍ ላሳይ። ካየኸው በኋላ ስህተት ነው ካልከኝ አንዲት ስለሆነ የተገኘው ታምረ ማርያም ስህተት አይሆንም ልትለኝ ነው? አይ፣ ዳ አንድ አግኝተሃል፣ በቃ አንድ ስለተገኘ፣ ታዲያ ሙሉ መጽሐፍ ልክ አይደለም ልትለኝ ነው እንዴ? ካልከኝ ስንት ስህተት ነው አንድን ነገር ሮንግ የሚያደርገው? ንገሩኝ እስኪ ከአራት በላይ አንድን ድርሳን ስህተት የሚያደርገው ከአስር በላይ ሲሆን ነው። አንድን ሐሰተኛ አስተማሪ ስንት ስብከቱ ነው ሐሰተኛ የሚያስብለው? አይ ግቡ፣ አላሳየን አላሳየም። ግባና ጠይቀኝ፣ ግባና ጠይቀኝ፣ የለም ብለህ ጠይቀኝ። ካየኸው በኋላ ግን አይ አንድ ነች በቃችን። አገኘው ብለ ብዙ ምን ቡርምቡር አትበል። ዳጊ ደግሞ ምንም ስንት ከዛ በላይ ትክክል የሆኑ ነገሮች አሉ ብለ ትለኛለ። ስለዚህ አንድ ስተት አያስ ብለውም ማለት ነው። ነገሩን ምንድነው መቶ ብር አሁን ተሰረቀ። ምን ሰው አንድ ሺህ በሚሰርቅበት ዓለም ልትለኝ ነው አይደል? ስለዚህ መቶ ብር ሌብነት አይደለም እያልከኝ ነው። አንድ ብር የሰረቀው ምን አንድ ብር ሌብነት ነው ልትለኝ ነው? አ የብሩ መጠን ነው ነገሩን ሐሰተኛ የሚያረገው የቁጥሩ መጠን ነው የስተቱ መጠን ብዛቱ? አምስት ስህተት ስብከት ሲሰብክ ነው ሰውየው ሐሰተኛ ሰባኪ የሚባለው። ዋው! ናና ገባና፣ ጠይቀኝ ካለ እንትኑ መረጃ በሉን። እኛ እኮ ምኑ ችግር የለም መረጃውን በቪዲዮ መረጃውን ከመጽሐፍህ። አሁን ምንድን መሰለህ ስህተቱን እኛ የሰጠናችሁ ኮሜንት ቢሆን ኖሮ እሱ ያንተ ኮሜንት ዳ አንተ አስተያየት ነው የራስ ጉዳይ እዛው ለጴንጤ ተጠቀምበት ትለኛለህ። እኔ እኮ ማሳይ ከአንተ ነው እኮ ማሳይ ከራስህ ላይ ከራስ መጽሐፍ ላይ ማርያም ሰው አይደለችም የሚለውን አሳያለሁ። ይላሉ የሚል ሀሜት ይዤ መጥቼ ቢሆን እሱ የእናንተ አስተያየት ነው ብለህ ንቀስቀ እለፈው ችግር የለም ንቀስቀ ስቀ ማታለፈው። ግን እቤትህ የተጻፈውን መረጃ ላሳይህ። ከዛ በኋላ ኦኬ፣ ልክ ነው፣ ስህተት ሊሆን ይችላል፣ ይታረማል፣ ምናምን ትለኛለህ እንጂ እኮ እስኪታረም መጽሐፉን ወደ ጎን አድርገዋ ታማርያምረ ማርያም ከሼልፍ ላይ ከህትመት ላይ አውጥታ እስኪ ታረም ድረስ ፖዝ አድርገው። መጀመሪያ ቆይ ምዕመናን፣ አንድ ጊዜ ስህተት የህትመትን በለው የትርጉምን በለው የፈለከው ምክንያት ስጠው፣ እስኪ ታረም ድረስ አንዴ ምዕመናን ተረጋጉ። ታማርያምረ ማርያም አይ ኖ ይነበባል፣ ቤተክርስቲያን ውስጥ ለጊዜው እንዳይነበብ አንድ ጊዜ። ምንም ችግር የለም ያው ኦኬ፣ ታይፒንግ ስህተትም ሊሆን ይችላል ምናምን ብለህ የሆነ አወዛግበህ አምታተህ ብትፈልግም እውነተኛም ሪዝን ሰተህ ውሸትም ሪዝን ሰተህ ለጊዜው ግን መጽሐፉን ዞር ማድረግ አለብህ። ምን ነው ሰው ስንት አራት አምስት ሰው ይገልልልን እንዴ? አንድ ሰው ገደለና ምን ታካብዳለ ለት ላይ ነው እንዴ? አንድ ነው የሚበቃው እኮ አልኩ እኮ። አስር ስህተት አያስፈልግም ያንን መጽሐፍ ዞር ለማድረግ። ግን እንዴት ወንጌል አማኝ እንዴት ጴንጤ ነግሮኝ አስተካክላለሁ። አሁን የኦርቶዶክስ እልህ በመጨረሻ ከውስጡ መጡ። ከውስጡ አበውት ብቅ አሉ። እኛ ስንነግራቸው ኤርሚያስ ይነግራቸው አልሰማ ይላሉ ሁሉ ልጆቻቸው መጡና አይ እህሊን አኳለኝ አልቀበልም፣ አለ አንደኛው። አንደኛው መጣና እንዴት የጎጃም ህዝብ አልማረም ሲል ይህን መጽሐፍ እቀበለዋለሁ፣ አለ። አንደኛው መጣና፣ እንዴ በደማስቆ ታዲያ ለጳውሎስ የተገለጠው ኢየሱስ ነው እንጂ ማርያም ናት እንዴ? ይህን ገድል ተቀበል ነው የምትሉኝ? ማለት ጀመሩ። እነዚህ ልጆች አሁን ከውስጥህ እየጠየቁ ነው። ከዛ ምን አልካቸው? ዛሬ ራሱ ምን ስትሏቸው ነበረ? ምን ስትሏቸው ነበር? በጥይት ላሃለሁ አለው። ቀድቻ ቀድቻዋለሁ፣ አሰማችኋለሁ፣ እደፍሃለሁ መባባል ጀመራችሁ። እገላሃለሁ መባባል ጀመራችሁ። መናፍቅ አላችኋቸው። ቤተ ክርስቲያናችሁ ግን እራሷ ምን አለች? ሲኖዶሱ ምን አለ? ይታረማል፣ አታካብድ ጴንጤ አለች። እሺ እውነት ነው፣ አካብደ ሊሆን ይችላል እኮ። መቼ ነው የምታረሙት? የታለ የታረመው? የታለ የተስተካከለው? እስኪ ሲታረምስ፣ ለምንድነው ባን የማታረጓቸው? ለምን አሁንስ ዝም ብለው ይነበባሉ? ካፈርኩ አይመልሰኝ የኦርቶዶክስ መመሪያ ይሄ ነው። ካፈርኩ አይመልሰኝ። ደግሞ ጴንጤ ብሎኝ አስተካክዬ ነገ ደግሞ ይልብልብ፣ ይሰማቸው ነገ ክሬዲቱ ለኤርሚያስ ይሰጣል። ኤርሚያስ አወረደ። አረ ረይጣጣ ይመጣብናል። ለነገሩ ተናግሮታል እኮ መድረክ ላይ አንድ እኮ ተናግሮታል። ኤርሚያስ ከመጣ በኋላ ራስ ምታታችሁ እንደጨመረ ብዙ ወንድሞች እኔ እንደው ኤርሚ የምለው እነሱ ስላነሱ ስሙን ብዙ ወንድሞች እዚህ ቤት እየሞገቷችሁ ነው። ስለዚህ ማየት የምትፈልግ መንካት መዳሰስ የምትፈልግ ቶማስ በጠቅላላ ናገባ ሪኩዌስት አድርገን አሳያለ ወንድሞች ያሳዩዋል አለ እኔ ጋር ብቻ አለ መረጃለሁ ባይ ዘ ወይ ከረፈደን የመጣሁት ከኔ በፊት ለዘመናት እዚሁ ሚዲያ ላይ ከነቤ ካል ቀድመ መቼም እንግዲህ ብዙ ወንድሞች እኛ ሆስቱ ስለሆነ ነው እንጂ ብዙ ስም መጥራት ይችላል። ከእኔ በፊት አሁን የዛሬ ማሳየን መረጃ ቢያሳዩ ቢያሳዩ እምቢ ብልሃል። እስኪ ደግሞ እንዲህ አይነት አቀራረብ ይዘን መተናል። ምን አስብሃል የሚል አቀራረብ እስኪ ምንድን ነው መቼ ነው የሚታረሙት? ሁለት ዓመት ሶስት ዓመት ሆነ። አሁን ግባና ምድረ ቶማስ አስነካኝ፣ አሳየኝ፣ አስዳሰኝ በለኝ። ካሳየው በኋላ ግን ይታረማል ብለህ አትሂድ እኮ። እስኪታረም ወደ ጎና አድርገው መጽሐፉን ወይም ደግሞ ዘይት የሚሸጠውም ሰው እየበቃ ይሽታ አንድ ሊትር ነው። ብዙ አይደለም ምናም እየተባለ እንዴ! እንዲህ ኮል ጀመረው አስበዋል። እኛም ሰፈር እንዲህ ሊቀጥል ነው ይሄ ገዝታውስ ከፍቶ የሚሸቀለው ሰውዬ ብዙ በገዝታውስ የለኝም እኔ እንኳን ገዝታውስ ነው ሊል ነው። አየህ ልክ አዚፍ አንድ ከሆነ ችግር የሌለው ይመስል አልምርህም። ጴንጤ ብትሆን አልምርህም። ኦርቶዶክስ ቢሆናት አልምርህም። አልሰማህም። አትጽናና አንድነት ብለ አትጽናነ። ይበቃል። አንድ ይበቃል። ምን እስክትሆን ንስሓ እስክትገባ ሰው ከሆንክ መጽሐፍ ከሆነ እስኪታረም አስተምሮት ከሆነ እስኪስተካከል። እንዴ ህሊና አለኝ እያሉ እኮ ነው፣ ልጆቻችሁ እየጠየቁ እኮ ነው። ለም በጠይ ተላህሎት ለም ታስፈራራላችሁ? ለም ሙስሊም ሙስሊም ትሸታላችሁ? ኦርቶዶክስ ሆናችሁ እንዴ ወስገውኑን this is too much አሁን አሁን የእናንተ ተራ ነው። ወንድሞች እህቶቼ ፓስተሮ ጋየዋለች አለች ሊያየ ቢንዬ ያለ ሜርሲ ጀግናዬ፣ ብራይት ጀግናዬ፣ ኢትዮጵያ ወንድሜ በጣም የተባረኩ አሉ። አሁን ሲገቡ ከዚህ በኋላ ቶማሶች እንዲዳሱስ ፍቀድላቸው፣ እንዲያዩ ፍቀድላቸው። ብዙ ውዝግብ ከእነሱ ጋር አያስፈልግም። ብቻ ብቻ ትላላችሁ። እዚህ ከየት አምጥተህ የሉተር ቡችላ ምናምን አልከኝ። መጨረሻ አንተ መጽሐፍ ላይ ሲገኝ ምን ተሰማ? እንዲያው ፊታችሁን ማየት ቢቻል በቲክቶክ ደስ ሲል። እምነት ብቻ ክርስቶስ ብቻ የሚል መጽሐፍ ላይ ሲገኝ ምን አልክ? መጨረሻ ምን ተሰማ? ብቻ ሚል ቃል አንጠቀም ስትል የነበሩ ሁላችሁ መጨረሻ ምን አላችሁ? ግን በእምነት ብቻ ካልሆነ አይጸደቅም ስትል ቤተክርስቲያናችሁ ጉድ ስታረጋችሁ ምን አላችሁ? አስነካ እንዳጌ ወሬ አንፈልግም የምትሉ ግቡ፣ ጨርሻሉ ተባርጓል።